አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ዘጠኝ በዚች ዕለት የታላቁ ነቢይ ሳሙኤል የእረፍቱ መታሰቢያ ነው። የዚህም ቅዱስ አባቱ ህልቃና ይባላል። የእናቱም ስም ሃና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሃናም መካን ነበረች። ክብር ዋና ወደ እግዚአብሔር እያለቀሰች አውሰትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም ሶስት አመት አሳደገችው። ከዚህም በኋላ ገና ሳትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ እንዲያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መስዋዕቱም ላይ በደሉ። ይህ ህፃን ሳሙኤል ግን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 ሄደ ስለ ጠራኸኝ፣ እነሆ መጣው አለው። ኤሊም አልጠራሁም ተመልሰተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀው ነበር፣ ቃለ እግዚአብሔር አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን ሶስተኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ ስለ ጠራኸኝ፣ እንሆ መጣው አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ተመልሰተኛ የሚጠራ ካለ እኔ ባሪያ ሰማለሁና ጌቴ ተናገር በለው አለው። ሳሙኤልም ሄዶ በሚታኝቁ ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያ ሰማለሁና ጌቴ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማውን ሁሉ ሁለቱን ጆሮቹን ይይዝ ዘንድ ነሆ እኔ በእስራኤል ላይ ተናገርኩትን ቃሌን አድርጋለው በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ እጀምራለሁ፣ ፈጽማለሁ። ልጆቹ የእግዚአብሔርን ቃል አቃለዋል እና እርሱም አልተቃርገሰጻቸውም እና በልጆቹም ኃጢአት እኔ ወገኑን ሳለም እንደመበቀለው ነገርሁት። ስለዚህም ነገን በዕጣን ቢሆን በመስዋዕትም ቢሆን የኤሊ ወገን ኃጢአት እስከ ሰለም ድረስ እንዳይሰረይ ራሴን ዲቢየም አልሁ በኤሊ ወገኖችና ልጆቹ ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንደነግስላቸው ለምነዋልና። ሳሙኤልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉስ ሊሆን የእሴ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤል ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ቅዱስ ሉክያኖስ ከሌሎች አራት ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ የሰማታትንም መከራቸውን በእሳት ሲያቃጥሏቸውና ህዋሳታቸው ሲቆራርጣቸው ሲቀቅላቸው፣ ከእሳት ምድጃ ውስጥ ሲጥሏቸው ምንም ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ መከራ ስራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለገላቸውም የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህ ስራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህ ድንቅ ስራ የሚሰራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ ብሎ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኸ፣ ተናገረ። ንጉሥም ወደ እሱ አቅርቦ ጣዖት ማምለክን እንዳይተው መከረው። አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት እርሱ ግን አልሰማውም ስቃዩንም አልፈራም። ከዚህም በኋላ ንጉሱ ጽኑ ስቃይን ሊያሰቃዮ ጀመረ። ዘቅዘቆ እንዲሰቅሩት፣ መንጋጋውንም በደንጊያ እንዲሰብሩት፣ ታላቅ ግርፋትም እንዲገርፉት አዘዘ። ከዚህ በኋላም አራት ክርስቲያን እስረኞች ቀረቡና ከእርሱ ጋራ አቆማቸው። ንጉሱም ለማለክት እጣን እጣኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋሉ አላቸው። ንርሱም ስለሰሰቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምርጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ እሳቱንም አጠፋው። ቅዱስ ሉኪዮስ ግን እንደ አምላክ እሰቅርሃለው ብሎ በእንጨት መስቀል ላይ እንዲሰቅሩት አዘዘ። በረጃጅም ችንካሮችም ስጋውን ሁሉ ቸነከሩት። ነፍሱንም በእግዚአብሔር እጅ ሰጠ። እነዚያም አራቱን ሰዎች የራሶቻቸውን በሴፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል በመንግስት ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት የማለንም በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን የዮሐንስና የጳጳስ አርልከልሳ የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። ሰኔ አስር በዚች ቀን ቅዱሳት ደናግል ደባሙንና ብስጣሙን እናታቸውም ሶፊያ በሰማዕትነት